ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት ያለምዳችሁ ሁሉ እንደምንቆያችሁ፣ በቻይና አንድ አስደንጋጭ ነገር ተከስቷል። ግዙፍ የሆነ ድልድዩ የወራት እድሜ ያለው ተደርምሷል ማለት ነው። ከዚህ ድልድይ በፊትም አንድ መረጃ ወጥቶ ነበረ። ይህም የሰው ልጅን እድሜ 150 ዓመት ያህል ማስረዘም እንዲቻል የእድሜ ገደቡን እኛ እንወስናለን ብለዋል። እንግዲህ የቻይና ሳይንቲስቶች ማለት ነው። የሰው ልጅ እግዚአብሔር የሰጠው ጥበብ አለ። የሚነካና የማይነካ ነገር አለ። እንደ ታላቁ መጽሐፍ ቅዱሳችን ቃልም ብዙ የምናነሳቸው ነገሮች ይኖራሉ ማለት ነው። እንግዲህ ሰሞኑን ሁለት ትልልቅ ጉዳዮች ነው በቻይና የተከሰቱት። አንዱ ከላይ እንዳልኳቸው የድልድዩ መደርመስ ነው። ከዛ ሁለተኛው የሰው ልጅ እድሜን እስከ 150 ዓመት የእድሜ ጣራ ስለማራዘም የሚደረጉ ጥናቶች ወጥተዋል። ይህ እንግዲህ እግዚአብሔርን መዳፈር ማለት ምን ማለት እንደሆነ እናይበታለን ማለት ነው። በርካቶችም በዚህ ጉዳይ ላይ አስተያየት እየሰጡ ነው። የተሰጠንን ትተን ያልተሰጠንን ስንነካ እንዴት ዋጋ እንደምንከፍል ከመጽሐፍ ቅዱስ አንጻር የምናየን፣ በቻይና ምን ተከሰተ የሚለውን ከእናንተ ጋር ልንፈትሸው ወድናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬን፣ ከአክሱም ቲዩብ ሰናይ ቆይታ ይሆንላቸው። እንግዲህ ቻይና የተከሰተው ግዙፍ ድልድይ በጣም የተመካችበት ድልድይ፣ ብዙ የተለፋበት፣ ብዙ ሚሊዮን ዶላሮች ፈሰስ የተደረጉበት ነው። ይህም እንግዲህ በሲችዋን ግዛት ውስጥ በሚገኘው የሆንግቂ ድልድይ ነው። ሆንግቂ ብሪጅ ይሉታል። የአደጋው ጊዜ አደጋው የተከሰተው አሁን በዚህ በያዝነው በዚህ ወር ማለት ነው። የድልድዩ ሁኔታ ድልድዩ አዲስ ተገንብቶ ለአገልግሎት የተከፈተው ከወራት በፊት ነበረና ና መንስኤው ድልድዩ እንዲፈርስ የሚያደረገው ዋናው ምክንያት በአካባቢው በተከሰተው ከባድ የመሬት መንሸራተት ነው። ለአንድ ስላይድ ነው ድልድዩ የተደገፈበት የተራራ አዳገት በመሸርሸሩ ምሰሶዎቹን በመናድ የድልድዩን ትልቅ ክፍል ወደ ወንዝ ውስጥ ገብቷል ማለት ነው። የሞት መረጃ እንግዲህ ይህንን ዜና እስከሰራሁበት ጊዜ ድረስ አላገኘሁም። እንደ መልካም አጋጣሚ ሰዎች ሺህ ያዩት ነው። የአካባቢው ባለስልጣናቱ በመሬት ላይ ስንጥቆችና የአፈር መሸርሸር ምልክቶች ቀደም ብለው በመለየታቸው ድልድዩም ከትራፊክ ዘግተውት እንደነበረ ነው የተናገሩት። ምንም አይነት የሰው ህይወት መጥፋት ወይ ደግሞ ጉዳት እንዳልተመዘገበ ነው መረጃ የሚያሳየኝ እና ከዚህ በኋላ መስጊነቱ ድልድዩ የቻይናን ዋና ከተማ ከቲቤት ጋር ከሚያገናኙት ብሔራዊ አውራ ጎዳናዎች አንዱ አካል በመሆኑ የአካባቢው ትራንስፖርት ግንኙነት ላይ ከፍተኛ መስተጓጎል ፈጥሯል። ባለስልጣናቱም ከፍተኛ የሆነ ድንጋጤ ውስጥ ነው የከተተው እና ይሄ አጋጣሚ እንግዲህ የተፈቀደለትን ጥበብ የሰው ልጅ ትቶ ያልተፈቀደለትን መንካት ምን ያህል ዋጋ እንደሚያስከፍል ብዙዎች እየተናገሩ ነው ያሉት ማለት ነው። እና የገንዘብም ኪሳራ ገጥማታል ቻይና። ድልድዩ አዲስ በመሆኑ ምክንያት ለግንባታው የወጣው ገንዘብ ሙሉ በሙሉ በመደርመሱ መቶ ፐርሰንት ነው ኪሳራው የሆነው። ምንም እንኳን አሁን ያለው የገንዘብ መጠን ስፔሲፊክ አድርገው ባይገልጹትም የቻይና መንግሥት ሚዲያ ቀደም ሲል ለተከፈተው ሌላ ተመሳሳይ ትልቅ ድልድይ ደግሞ ከ280 ሚሊዮን የአሜሪካን ዶላር በላይ ወጪ እንደተደረገበት መዘገቡን መረጃዎች አግኝቻል። ያለው የሆንግ ድልድይ ርዝመት 758 ሜትር ሲሆን ኪሳራው በሚሊዮን የሚቆጠር ዶላር እንደሚሆን ገልጽ ነው። ስለዚህ ይሄ ከሰው ልጅ እድሜን እስከ 150 ዓመት ስለማራዘም የሚደረጉ ጥናቶች ጋር ምን ያገናኘዋል የሚለውን ነው የምንፈትሸው። በቻይና እና በሌሎች የዓለም ክፍሎች የሰው ልጅን እድሜ እስከ 150 ወይም ደግሞ ከዚያም በላይ ለማራዘም በሚያስችሉ ቴክኖሎጂዎች ላይ ሰፊና ከፍተኛ ኢንቨስት የሚደረግባቸው ጥናቶች እየተካሄዱ ነው። ስለገኝቱ እና ደግሞ ድፍረት ስላልኩት ነገር ነው የምነግራቸው። የጥናቱ ይዘት በቻይና ያሉ አንዳንድ ኩባንያዎች፣ ተቋማት የሰውን እድሜ ጣሪያ ለማራዘም የሚረዱ የእርጅና መከላከያ ኪኒኖች አንቲ ኤጂን ፒልስ በማምረት ላይ ናቸው። እነዚህም ዞምቢ ሴሎች የሚባሉትን በመግደል ላይ ያተኮሩ መድኃኒቶች ናቸው። ከዛ ይሄ የቻይና ፕሬዚዳንት ዢ ጂንፒንግም እና የሩሲያው ፕሬዚዳንት ቭላዲሚር ፑቲን በይፋ ተወያይተውበታል በዚህ ጉዳይ ላይ። ሺ ጂንፒንግ በዚሁ መቶ ዓመት የሰው ልጅ እስከ 150 መኖር ላያስችል እንደሚችል ተንብየዋል። የሰው ልጅ እድሜ ባለቤት ግን እግዚአብሔር ብቻ በመሆኑ ይህን ለማድረግ መሞከር ጥበብ ሳይሆን ድፍረት ነው የሚለው ሃይማኖታዊ፣ ፍልስፍናዊ አስተሳሰቦችን ብቻ ሳይሆን ፋክቱም ነው። ለምሳሌ ድልድይን ሰርተዋል። በጣም አለማችን ላይ ግዙፍ የተባለ ድልድይ ነው። ለሰው ልጅ የሰጠው እግዚአብሔር ጥበብ ይሄ ነው። የሰው ልጅን እድሜ ማሳጠር፣ መቀነስ፣ መደምር የእግዚአብሔር ስልጣን ነው። ሳይንስና ቴክኖሎጂ የሰው ልጅን የህይወት ጥራት እና ጤና ለማሻሻል የደርገው ጥረት በጣም ገደቡን ያለፈ ነው እና እንግዲህ ቻይናም እያደረገች ያለችው ይህን ነው። በጥበብ ወይ ደግሞ በኖሌጅ ሊታይ ቢችልም የፍጥረት ተፈጥሯዊ ገደብን ለማሻገር መሞከርና ራስን በፈጣሪ ደረጃ ማስቀመጥ ደግሞ እንደ ድፍረት ነው የሚቆጠረው እና የድልድዩ መደርመስ ከእድሜ ማራዘሙ ጥናት ጋር በቀጥታ እንኳን ተያያዥ ነው። ይሄ ስለሆነ ይሄ ፋኒሽመንት ተሰጥቷቸዋል ብዬ ለማለት ባልደፍርም፣ እንደ ሰው ግን ስታስቡት ለሰው ልጅ የተሰጠው ጥበብ ድልድይ መስራት ነው። አሁን እየፈረሰባቸው ያለው ድልድይ ማለት ነው። በአንዴ ነው ክላፕስ ያደረገው እና የሰው ልጅ እድሜን እንጨምራለን ብሎ እግዚአብሔርን ከመዳፈር ይልቅ የሰው ልጅ በተሰጠው ጥበብ ቢሰራ ህይወቱ ቀጥተኛ ይሆናል። በሃይማኖታዊ እይታ፣ አሁን ይሄ አደጋ፣ ድልድዩ መደርመሱ፣ በቻይና የሰው ልጅን የእድሜ ገደብ ለመሻገር እየተደረገ ላለው ከፍተኛ ጥረት የእግዚአብሔር ስልጣንን መጋፋት እንደ ቅጣት አድርገው እያዩት ነው፣ አንዳንዶች ማለት ነው። እኔ ግን ከዚህ ጋር ቀጥታ ይገናኛል ይህን ስላደረጉ ነው ይህንን ፓኒሽመንት እግዚአብሔር የሰጣቸው ብዬ ይህንን መናገር ወይ ደግሞ ይህን መድፈር አልችልም። ምክንያቱም እግዚአብሔር ቻይ አምላክ ነው ሊሆን ይችላል ላይሆን ይችላል። ግን ደግሞ በተመሳሳይ ሰዓት ይሄ ነገር ተከስቷል። የሰው ልጅ የሚችለውን የተሰጠውን ጥበብ ሳይችል ወራት እንኳን ሳይጠቀሙበት እንደተመረቀ ነው። ይሄ ድልድይ እንግዲህ በጣም ሚሊዮን ዶላር ፈሰስ የተደረገበት ክላብስ ያደረገባቸው ማለት ነው። እና እነሱ ግን ማይነካውን እየነኩ ነበረ። 150 ዓመት የሰው ልጅ እንዲኖር እግዚአብሔር እድሜ ጣራን ያስቀመጠው የእሱ ስልጣንና ስልጣን ብቻ ነው። ይሄ የመለኮት ኃይል ብቻ ነው። እና እንግዲህ ቻይና እየሄደችበት ያለችው አካሄድ ምናልባትም እርጅናን የሚፈሩ ይህንን ዓለም የሚቆጣጠሩ ኤሊቶች ይሄ የቻይና ግኝት ቢያስደስታቸው፣ ግን ደግሞ የማይነካውን ነገር ቻይና ነክታለች። ከፍተኛ የቴክኖሎጂ ችሎታ ለሰው ልጅ የተሰጠው ጥበብ ድልድይ መገንባት ነው። ቻይና እንደሚታወቀው ከፍተኛ የሆነ ስኬት ያስመዘገበች ሀገር ናት። ግን ደግሞ በዚሁ ልክ በዚህ ችሎታዋ እና እውቀቷ በሚባልባት እኔ እንኳን ድፍረት ነው ምለው እግዚአብሔርን የምትዳፈር የእግዚአብሔርን ያስቀመጠውን እድሜ ገደብ የምትሽር የፈጠራ ስራዋን፣ ግን በጎን ደግሞ የተሰጣትን ስልጣንና ጥበብ የሚፈርስባት ብዬ ነው እኔ በግሌ አስተያየት ነው። እንደዛ ነው ማስበው። እግዚአብሔር ሁሉን ቻይነት እንደሚያሳይ ምልክት ተደርጎም ሊተረጎም ይችላል። በርካቶችም እያሉ ነው፣ ይሄ አደጋ ከደረሰ በኋላ ማለት ነው ሲቆጣጠሩ ቻይና አንዱን የጥበብ ስራዋን ድልድዩን ማለት ነው በተፈጥሮ አደጋ ወይ በመሬት መንሸራተት ስታጣ፣ ሌላኛው ደግሞ የድፍረት ስራዋ ደግሞ ምንድን ነው የእድሜ ማራዘም ጥናት ነው፣ እድሜን ለማስቀጠል መሞከሯ ነው። በእርግጥም እግዚአብሔርን መዳፈር በደንብ ዋጋ እንደሚያስከፍል ታላቁ መጽሐፍ ቅዱሳችን ይነግረናል። ለዚህም ደግሞ እጅግ በጣም የእግዚአብሔርን ሉዓላዊነት በመዳፈር የተቀሰፉ የመጽሐፍ ቅዱስ በርካታ የሆኑ ታሪኮች አሉ። በተለይ ደግሞ ከአሁኑ የሰው ልጅ ድፍረትና ከምድር የተፈጥሮ ቁጣ ጋር በማያያዝ ይህንን ልናየው እንችላለን። የሰው ልጅ አሁን ዘላለማዊ ምኞት ያለው ፍጥረት ነው። እንደሚታወቀው አንድ ነገር አደረግኩ ሲል ወይ አንድ ነገር ስኬት ላይ ሲደርስ የሚቀጥለውን ነገር ደግሞ ይሞክራል። ከሰማይ ሊደርስ የሚችል ህንፃን ገንብተዋል ባቢሎናዊ ይ በመጽሐፍ ቅዱሳችን ታሪክ ዘላለማዊ ህይወት ማግኘት ወይም ደግሞ የተፈጥሮ ህግጋትን መሻር ሁሉም የሰው ልጅ ምኞት ነው። በነገራችን ላይ አሁን ቻይና ብቻ አይደለችም፣ ከጥንት ጀምሮ የነበረ ነው። እንደ ባቢሎን አይነት ማለት ነው። መጽሐፍ ቅዱስ ታዲያ እግዚአብሔርን የተወሰነውን አትንኮ የሚለውን ድንበር ሲያልፎ ውጤቱ እጅግ አስከፊ እንደሆነ ተምረናል። እንደ ቻይና ደግሞ ያልተማሩ እንደዚህ ዋጋ ይከፍላሉና፣ የእግዚአብሔር ሉዓላዊነት በድፍረት ለመጋፋት በመሞከር ሕይወታቸው ከተመሰቃቀለባቸው በመቅሰፍት ከተነሱ ሰዎች መካከል ብናነሳ የእግዚአብሔር ሉዓላዊነት በእርግጥ ማንም መሻር ባይችልም እነሱ ግን እግዚአብሔር መሆን ፈልገው ያደረጉት ከአዳም እና ከሔዋን ነው የሚጀምረው። ቀስጪውን ዛፍ መንካት እንዴት ዋጋ እንዳስከፈለን በእድሜ ዘመናችን እግዚአብሔር ዋጋችንን ባይሰጠም ኢየሱስ ክርስቶስ ዋጋችንን ባይከፍልልን ኖሮ እድሜ ዘላለም የሰው ልጅ ዋጋ እንደከፈለ ይኖር ነበረ። ዘፍጥረት ምዕራፍ 3 ቁጥር 6 ላይ እግዚአብሔር አትብሉ የሚለውን ትእዛዝ በመጣስ ከእግዚአብሔር እኩል የመሆን ፍላጎት ነበር አዳምና ሔዋን ያደረጉትና፣ ሌላው ታሪክ የሚነግረን የባቢሎን ግንብ ሰሪዎች ናቸው። ከሰማይ የሚደርስ ግንብ መገንባት ዘፍጥረት ምዕራፍ 11 ቁጥር 4 ላይ ስማቸው በምድር ላይ ከፍ ለማድረግ ዝነኛ ለመሆን እንደ እግዚአብሔር ለመሆን መሞከርን እግዚአብሔር ጋር ደርሶ እግዚአብሔርን ለማየት መሞከርን፣ ሎቱ ሰባት ባቢሎን ግንብ ሰሪዎች ይህንን ሞክረው ነበረ ማለት ነው እና የደረሰባቸውን ታውቃላችሁ። ቋንቋቸው ተደበላልቋል። ሌላው ኦዛ ነው። የእግዚአብሔርን ታቦት መንካት ሁለተኛ ሳሙኤል ምዕራፍ ስድስት ከቁጥር ስድስት እስከ ሰባት ድረስ የእግዚአብሔርን ንጽሕና የሚያመለክተውን አትንኩ የተባለውን ታቦት በመንካት ምን እንደተፈጠረ ይህንንም ታሪክ ታስታውሳላችሁ እና በእነዚህ ሁሉ ታሪኮች የሰው ልጅ እኔ ይችላለው ብሎ የእግዚአብሔርን ድንበር የእግዚአብሔርን ልዕልና የእግዚአብሔርን ቅድስና ሲጥስ ውጤቱ ሞት፣ ግራ መጋባት፣ ከእግዚአብሔር ፊት መራቅ ነው የሚሆነው ማለት ነውና ዛሬ የሰው ልጅ በቴክኖሎጂው በሳይንሱ ያገኘው ከፍተኛ ጥልቀትን በመጠቀም የእግዚአብሔር ሉዓላዊነት በተለያዩ በአዳዲስ መልኮች እየተጋፉ ይገኛሉ። ለምሳሌ አሁን ቻይና በከፍተኛ ሁኔታ የሰው ልጅን እናመርታለን ብላ ልክ እንደ ዶሮ በማሽን ሰዎችን ስትፈለፍል ነበረ። ይህ ማለት እንግዲህ ምን አይነት አደገኛ የሆነ እነሱ የሚሰሯቸው እንደ ሰው ልጅ ልብ እግዚአብሔር አንድን ነገር ሲሰራ እያንዳንዱ ኦርጋናችንን አስተሳስሮ ነው። የሰው ልጅ ርኅራሄ እንዲኖረው፣ ይቅርባይ እንዲሆን፣ እንዲያስተውል ከእንስሳ ለይቶ እያንዳንዷን ነገር ያለ ምክንያት አያደርግም እግዚአብሔር። እና እነሱ ደግሞ በፋብሪካ እንግዲህ የሰው ልጅ እንደ ዶሮ ጫጩት እየፈለፈሉ ነው እና የድፍረት ዘርፍ በጣም በስቷል። በዘመናዊው ዓለም እግዚአብሔር ሉዓላዊነት መዳፈር በጣም በስቷል። ያሁኑ መከራችን ያሁኑ ጥፋታችን አልበቃ ብሎ እንግዲህ በርካቶች ብዙ ነገርን እየሞከሩ ነው። የማይሞከረውን እየሞከሩ ነው። የማይነካውን እየነኩ ነው። እድሜን እስከ 150 ዓመት አራዝማለው፣ የእርጅና ሂደትን እሽራለው የሰው ልጅ የመኖር ዘመን ገደብን መለወጥ ፈልጋለሁ ብላ ነው ቻይና የተነሳችው። እንዲሁም ደግሞ ግንባታዋንም ብናየው ግዙፍ ግንባታዎች፣ ስነ ምህዳርን ማበላሸት ከልክ በላይ ከፍታ ያላቸው ህንፃዎችና ተፈጥሮን የማይቋቋሙ ግዙፍ ድልድዮችን መገንባት ተፈጥሮን መጋፋት ነው የያዘችው። ይሄ እኔ በግሌ ጠበብ ልለው አልችልም። የስነ ምህዳር መዘዙ የአየር ንብረት ለውጥ ክላይሜት ቼንጅ አምጥቶብናል። ተፈጥሮን ያለ ገደብ መበዝበዝ፣ መበከል፣ የምድርን ሚዛን መናድ ዛሬ ላለንበት የባህር መፍላት፣ የበረዶ መቅለጥ፣ የመሬት መንሸራተትና መንቀጥቀጥ ዓለም እንድትጨነቅ እጽዋት፣ እንስሳት እንዲጠፉ እንዲወድሙ ከምድር ላይ እየሆነ ነው ያለው። የበረዶ ግግር የሚያስተናግደው ለክፍለ ዘመን የዘለቀው አንታርክቲካ እንኳን በረዶ እየቀለጠ ግሪን እየሆነ እንደሆነ የሰሐራ በረሃ ደግሞ ተመልሶ እንደተጥለቀለቀና ባህር እንደሆነ ብዙ ነገሮችን እያየን ነው። መጽሐፍ ቅዱስ የኤፍራጥስ ወንዝ በተለይ ደግሞ ከደረቀ በኋላ ልብ ብላችሁ ከሆነ በጣም ብዙ መከ ራዎችን ምድራችን እያስተናገደች ነው። ስለዚህ በዚህ ጉዳይ ላይ እናንተ የሚያላችሁን ሀሳብ አስተያየት ብታጋሩ ደስ ይለናል። ተፈጥሮ ምን ያህል እንደተቆጠ፣ ተፈጥሮ ምን ያህል አብዮት እያስነሳች እንደሆነ የሰው ልጅ ላይ የሰው ልጅ ከሚቆጣጠረው በላይ በመሆኑ ተፈጥሮ እንዴት እየቀጣን እንደሆነ እያያችሁ ነው፣ ኢትዮጵያችንን ጨምሮ። ስለዚህ አሁን የተነሳንበት ርዕሰ ጉዳይ ቻይና ድልድይ መፍረስ፣ ሰው በቴክኖሎጂ ባገኘው ጥበብ ወይ ደግሞ ድልድይ መስራት ልንለው እንችላለን። የፈጣሪን ስፍራ ለመውሰድ ሲሞክር እድሜን ማራዘም ድፍረት ማለት ነው። የፈጠረው ስራ በተፈጥሮ ቁጣ መናዱ የእግዚአብሔር ሉዓላዊነት መሸርሸር ሳይሆን የሰው ልጅ ከክብሩ የሚወርድበት ጊዜ እንደደረሰ ነው ያየ ነው ማለት ነው። እና በቻይና የታየው ሁለት ነገር በጣም ትልቅ መልእክት አለው ለኛ። ሰው በፈጣሪ ቦታ ለመቀመጥ ሲሞክር ህይወቱ መመሰቃቀሉ፣ ስራው መፍረሱ፣ እናም የፍጥረት ቁጣ ተከትሎ እንደሚመጣ የመጽሐፍ ቅዱስ ታሪክም ሆነ አሁን ደግሞ የዓለማችን ክስተቶች በግልጽ እየመሰከሩልን ነው። ከቻይና ይልቅ ያስገረመኝ እኔ የሩሲያ እንግዲህ ሩሲያ ስትነሳ ቭላድሚር ፑቲን አብሮ ይነሳልና የፑቲን እዛ መገኘት ማለት በዚህ ጉዳይ ላይ ዲስከስ ማድረጉ ውሳኔ ይሄ የእድሜ ማራዘሙ ውሳኔ ከቻይና ጋር ሊተባበር መሆኑን ነው መረጃ የሚያሳየኝ። እና በጣም ነው የገረመኝ። ፑቲን እንደሚታወቀው በጣም አክራሪ ሃይማኖተኛ እንደሆነ ይታወቃል። ይሄን ነገር መንካት ማለት የእግዚአብሔርን ስራ መንካት ማለት ነው እና እንዴት ነው ይሄንን ነገር የወሰነው የሚለው ነገር ወደ አምሮ መጥቷል። እና ምንድን ነው የሰው ልጅን ጤና ለመጠበቅና እድሜን ለማራዘ ያለመ አዲስ ብሔራዊ ፕሮጀክት በሩሲያ እንዲ ጀምር ነው ጭራሽ ፑቲን ያዘዘው። እንግዲህ ስለዚህ ዋናው ትኩረቱ ይሄ ፕሮጀክት በዋነኝነት የሚያተኩረው በርጅና መከላከያ ቴክኖሎጂዎች፣ አንቲ ኤጂንግ ሪሰርች ማለት ነው። በሴል ደረጃ የሚደረጉ ጥናቶች፣ የነርቭ ቴክኖሎጂ እና የአካል ክፍሎች ባዮ ፕሪንቲንግ ላይ የሚያተኩር ነው እና የሩሲያ ገብታዳይ ዜጎችን ህይወት ዘመን ማራዘብ እና እስከ 2030 ድረስ 175 ሺህ የሚሆኑ ሰዎች ህይወትን ይማዳን የሚል ከፍተኛ ግብ ተቀምጧል ማለት ነው። በሩሲያ እና የሩሲያ የግል ፍላጎቷ ፑቲን ማለት ነው። አሁን እድሜያቸው 72 አካባቢ ነው። በተደጋጋሚ ሰው ወጣት ሲሆን አልፎ ተርፎም ዘላለማዊነትን ሊያገኝ ይችላል የሚል እምነት እንዳላቸው መናገራቸው የውሳኔ የግል ፍላጎታቸውን ያንጸባርቃል። ያው ሃይማኖታቸውን ባይወክልም የግል ውሳኔያቸው ነው። የፑቲን ታላቅ ሴት ልጅ ማሪያ ቮሮንቶ ሶባም ሳይቀር በዚህ እድሜ ማራዘም ጥናት ላይ የገንዘብ ድጋፍ የተደረገለትን ፕሮጀክት እየመራች ነው። እኔ በጣም ነው እየገረመኝ ማለት ነው። እና የሰው ልጅ ምን ያህል ለመኖር ጉጉት እንዳለው፣ እግዚአብሔር ያስቀመጠልን የእድሜ ገደብ አይበቃም ብለን ሌላ ደግሞ ሰው ሰራሽ ነገር ማድረግ መፈለጋችን። አሁን ብላድሚር ፑቲን እንደሚታወቀው በጣም ሃይማኖተኛ ነው፣ በጣም እግዚአብሔርን የሚያምን ሰው ነው። ግን በርካቶቻችን የማይዋሽ ነገር እርጅናን አንፈልገውም አደለም ግን ደግሞ እርጅናን ባንፈልገውም ግዴታ ነው፣ መጠራታችን የተፈጥሮ ጉዳይ ስለሆነ ማለት ነው እና የፑቲንና የሱም ልጅ በጣም ነው እየገረመኝ ማለት ነው እና በጣም አክራሪ ሃይማኖተኛ ነው። እንዴት ነው ከቻይና ጋር የቆመው ብዬ ለማመን በጣም ከብዶ ነበረ። ፑቲን ከሩሲያ ኦርቶዶክስ ቤተክርስቲያን ጋር ያላቸው ቅርበት በተደጋጋሚ እናያለን። በብዙ ዘንድ እንደ ሃይማኖተኛ ሰው ነው የሚታዩት። እንግዲህ እኔም እንደ ሃይማኖተኛ ሰው ነው ፑቲንን የማየው ማለት ነው እና ይሄ ታዲያ እግዚአብሔር ሉዓላዊነትን የመዳፈር በሚመስለው በዚህ ጉዳይ ላይ ከቻይና ጋር በይፋ ሃይማኖት የሌላት ሀገር ጋር እንዴት ተባበሩ? የሚለው ነው እኔ በጣም ያስደነገጠኝ ማለት ነው። እና ይህን ሁኔታ በሁለት መንገድ ነው ያየሁት። አንደኛ የብሔራዊ ጥቅምና የሀይል ሚዛን ጉዳይ ነው። ጂኦፖለቲክስ የሚሉት በጣም ፓወርፉል የሆነ ነገር ነው። የጋራ አለማዊ ግብ ይህ ቻይናና ሩሲያ በዓለም አቀፍ ደረጃ በአሜሪካ የሚመራውን ምዕራባዊ የበላይነት በመቃወም በጋራ ዓለማዊ ጥቅም ላይ የተመሰረተ ጠንካራ ስትራቴጂካዊ ሽርክና የፈጠሩ ናቸው። እነዚህ ሁለቱ መሪዎች፣ ሁለቱ ሀገራት። ሌላው የሳይንስ የበላይነት ነው። ለሁለቱም ሀገሮች በሳይንስና በቴክኖሎጂ የበላይ መሆን ከዓለም ሀያላን መንግስታት መካከል ያላቸውን ቦታ ለማስጠበቅ እጅግ ወሳኝ ነው። ይሄ ነገር ማለት ነው እና የኢኮኖሚያቸውን ጉዳይ በዚህ ነገር ያው ጣራ እንደሚነካ ይታወቃል። የእድሜ ማራዘም ጥናት አለማችንን ቀጣዩን የቴክኖሎጂ አብዮት ሊመራ የሚችል ዘርፍ በመሆኑ በውስጡ ባገኙት ማንኛውም ግኝት አለማዊ ኃይላቸውን ከፍ ያደርጋል ማለት ነው። ይህ ለምድራዊ ነገራችን ምን ያህል እንደምንሳሳ ነው እንግዲህ የእግዚአብሔር የሆነን ነገር ለመንካት መሄድ እግዚአብሔር የእድሜ ጣራችሁ ሰባ ሰማኒያ ነው ካለ ሰባ ሰማኒያ ነው አደለ። እነሱ ግን ወደ መቶ ሀምሳ በጠፍ ማሳደግ ነው የፈለጉት። እና ውሳኔያቸው በጣም ነው የገረመኝ። ውሳኔያቸው ያደረጉት ነገር ሁሉ አለማዊ ነው። የፑቲን ውሳኔ ሃይማኖታዊ ሳይሆን ታዲያ ውሳኔያቸው መንግስታዊ እና ሳይንሳዊ ነው። በነገራችን ላይ ከሃይማኖት ጋር እንዳታገናኙት ማስመር ፈልጋለሁ እዚህ ላይ የሩሲያን የሕይወት እድሜ ማሻሻል እና ኢኮኖሚያዊ ውጤት ማግኘት፣ በዓለም አቀፍ በሳይንሱ መድረክ የበላይነትን መያዝ የፑቲን ቀዳሚ ዓለማዊው ኪብ ነው ማለት ነው። እና በነገራችን ላይ ብዙ ጊዜ እንደ አይነት ነገሮችን ነገሮች እንደዚህ አይነት መረጃዎችን ስናቀርብ የሆነ ድንቁርና ታዲያ ይሻላል እንዲ እንደዚያ ይሻላል እንዲ ምናምን የምትሉ አላችሁ ቤተሰቦቻችን አይደለም የሚነኩና ና የማይነኩ ነገሮች አሉ ነው። እኛ ዋናው ርዕሳችን የእግዚአብሔር የሆኑ ነገሮችን ስንነካ እኛ ራሳችንን እንደ እግዚአብሔር ለማስቀመጥ ስንጥር፣ ሁልጊዜም ቢሆን የሰው ልጅ ዋጋ ይከፍላል። የሰው ልጅ የዘራው ነውና የሚያጭደው ማለት ነው። እና ወደ ጉዳያችን ስንመለስ የሃይማኖትና የፖለቲካ ትርጓሜን ስናይ ተፈጥሮዊ ጥበብ አለ። በአንዳንድ የሃይማኖት አስተምሮዎች ዘንድ ሳይንስን በመጠቀም የሚደረግ የሕይወት ማሻሻል የፈጣሪን ጥበብ መጠቀም እንጂ መጋፋት ተደርጎም ላይታይ ይችላል። አሁን እኔ ፑቲንን ምናልባትም አመለካከቱም እንደዛም ሊሆን ይችላል። አሁን ይሄ የፈጣሪን ነገር መጋፋት ሳይሆን የፈጣሪን ጥበብ በመጠቀም ለራሳችን ይህንን ነገር ማድረግ ብለውም አስበው ሊሆን ይችላል። አስበዋል አይደለም እያልኩት ያለውትና በሁለት መልኩ ነው ያየሁት እኔ ማለት ነው። እና ፑቲን ምናልባትም የእድሜ ማራዘም ጥናትም የእግዚአብሔር ስጦታ በአግባቡ መጠቀም በሚል መነጽር ሊመለከቱት ይችላሉ። የሃይማኖት ለፖለቲካ መጠቀሚያነት ምንም እንኳን ፑቲን ሃይማኖተኛ ቢሆኑም ሃይማኖት የሩሲያን ብሔራዊ ማንነትና ፖለቲካዊ አጀንዳ ለማጠናከር እንደ አንድ መሳሪያነት ያገለግላል። በነገራችን ላይ ፑቲን ሲባል ራሽያ ሲባል ወይ ደግሞ ሩሲያ ሲባል ኦርቶዶክስ ናት። በነገራችን ላይ ፊት ለፊት የምትመጣው ልክ አሁን ግሪክ የዛሬ ነው ያርገውና፣ ግብረሰዶምን በተለይ ሳትቀበል የነበራት ሞገስ የነበራት ክብር የነበራት ልዕልና ግሪክ ሲባል ኦርቶዶክስ ነው። በቃ የአንድ ሳንቲም ሁለት ገጽታዎች ናቸው እና ሩሲያም እንደዛው ናት። ስለዚህ የሕዝቡን ጤናና የኑሮ ዘመን ማሻሻል የሚለው አለማዊ ፕሮጀክትን ከሃይማኖታዊ እምነት ጋር ቢቃረንም ብሔራዊ ጥቅምን ቅድሚያ ይሰጣሉ። በተለይ ስልጣን ላይ ያሉ ሰዎች ሁሌም ብሔራዊ ጥቅምን ቅድሚያ ይሰጣሉ። ቻይናን ለምሳሌ ለመታገያ ሀገር ለፑቲን ቻይና የሳይንስ የበላይነትን ለማሳደግና የአሜሪካንን ተጽዕኖ ለመግታት ዋና ስትራቴጂካዊ አጋር ናት፣ ይታወቃል። ይሄ የቻይናው ፕሬዝዳንት ጂ ጂንፒንግም ስለ 150 ዓመት ህይወት መኖር ያላቸውን ራዕይ መደገፋቸው የሁለቱን ሀገራት የተራዘመ የቴክኖሎጂ ትብብር ለማሳየት እጅግ በጣም ጥሩ አጋጣሚ ሆኖላቸዋል። በመሆኑም ፑቲን በግል ሃይማኖተኛ ቢሆኑም በሀገራቸው ርዕሰ መሪነት የወሰኑት ውሳኔ በዋናነት በአለማዊ የኃይል ስሌትና በብሔራዊ ሳይንሳዊ ልማት ላይ የተመሰረተ ነው ማለት ነው። በፑቲን ውሳኔና በቻይና የድልድይ አደጋ መካከል ባለው በዚህ ግጭት የእድሜ ማራዘም ጥናት የዓለም ህዝብ እንዴት እየተመለከተው ነው? እኛስ እንዴት ገመገብ ነው የሚለውን ነው ወደ እናንተ ያደረስ ነው። በቻይና እንዲሁም ደግሞ በፑቲን ማለት ባደረጉት ነገር ቻይናን በደረሰችበት ግኝት ፑቲን ደግሞ ለዚህ ነገር እጅ መስጠታቸውና አጋር መሆናቸው ልጃቸውንም ይህን ፕሮጀክት እንድትመራ ማድረጓ እሳቸው ደግሞ አሁን ካሉበት እድሜ ጣሪያ አንጻር ይሄ ነገር በጣም ለእሳቸው ኢምፖርታንት መሆኑን ያሳየ ዝግጅት ነው ይህ ዝግጅት። እና ሀሳባችሁን በነፃነት በኮመንት መስጫው ላይ እንደተለመደው ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ጅጋርገን ሰርተን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።